ጤና ይስጥልን የተወደዳችሁ የፕሮግራማችን ተከታታዮች፣ እነሆ የፍቅር ቋንቋ የተሰኘው ፕሮግራማችን ወደ እናንተ መድረስ ጀምሯል። በዚህ ፕሮግራማችን ላይ ከሀያ ዓመት በላይ ያስቆጠሩ የፍቅር ደብዳቤዎችን እንቃኛለን። እንዲሁም ተጋባዥ እንግዶችን አቅርበን የእነሱን የፍቅር ጊዜ፣ የወጣትነት ዘመን ምን እንደሚመስል በትንሹ ለመቃኘት እንሞክራለን። ታዲያ የዚህ ሳምንት እንግዳችን የሆነችው ተዋናይት ፍቅር ባይለየኝ ነች። ፍቅር እንኳን እንኳን ደህና ቆየሽ። ስለመጣሽ በእውነት በጣም ነው የምናመሰግነው። እኔም በጣም ነው የማመሰግነው። በዚህ ፍቅር በሆነ ፕሮግራም ላይ እንግዲህ እንግዳ መሆን መታደል፣ በተለይ ፍቅር የሆነች ልጅ ከፍቅር ከሚለው ስም ጋር ያው ስምና ተግባር ሲገጣጠም ሆኖላችኋል። እውነት ነው። ፕሮግራማችንን ትከታተያለሽ ፍቅር? እንደሚገባ። በጣም እንዴት አገኘች ይ በጣም የሚገርም ፕሮግራም ነው። እውነት ለመናገር ብዙዎቻችንን ይመስለኛል በእኔ እና በእኔ እድሜ አካባቢ ያሉትን ወይም ደግሞ ከኔ ያለፈ እድሜ ያላቸውን ሰዎችን ወደኋላ የሚመልስ ትናንትን በደንብ የሚያስቀኝ ቆንጆ ፕሮግራም ነው። እንግዲህ ፍቅር፣ ፍቅር የሚሸት ነገር እያመጣ ፍቅር በጠፋበት ዘመን ፍቅር ማውራት ከወሬ ቀጥሎ እኮ በተግባር ለመኖር ስለሚቻል ነው። ምንም ጥርጥር የለው። በመሰረቱ ፍቅር መታደል ነው። በፍቅር ውስጥ መኖር መመረጥ ነው። በትክክል አይደል? እውነት ነው። ማፍቀር ስጦታ ስለሆነ መፈቀርም እኮ በጣም ደስ ይላል። ማፍቀርም ስጦታ ነው፣ መመረጥም ሁለቱ የሌለው ሰው ትንሽ ልበድንገል ነው የሚባለው ትልቅ ነገር የጎደለው ሰው ማለት የምንችል ይመስለኛል። ምንም ጥርጥር የለውም። የሕይወት አንድ ክፍል እስከሆነ ድረስ ፍቅር ይህንን ማፍቀር የጎደለው ሰው ኖርኩ ብሎ ባያስብ መልካም። ምክንያቱም በየትኛው እድሜ ክልል ይሁን እንጂ ከዚህ የሚያመልጥ የለም ከፍቅር አንዴም ይሁን ፍቅር አንዴ ነው ይባላል። በተለያዩ ሰዎች አመለካከት ደግሞ ሁለቴም ሶስቴም የሚያጋጠማቸው ሰዎች ይኖራሉ። ግን አንዴም ቢሆን በየትኛውም የእድሜ ክልልሽ ውስጥ መምጣቱ አይቀርም። ስለዚህ በዛ ውስጥ መኖር ያለ ነው ብዬ አስባለሁ። ስለዚህ ፕሮግራማችን በጣም ወደሷል። አስፈላጊ ፕሮግራም ነው ያለሽ ማለት ነው። በሚገባ ምንም ጥርጥር የለው። እስቲ ወደ አንቺ ትንሽ ብመጣ ደስ ይለኛል ፍቅር ስምሽ ራሱ ፍቅር ነው እና አሁን ፍቅር እያልኩ ሳወራ ተመልካቾቻችን አንድም ስለ ራስሽ ስለ አንቺም ፍቅር ነው፣ በትክክል መሬት ላይ ስላለውም ፍቅር ነው እና ፍቅር እንዴት ነች ለፍቅር ይመስለኛል። ከስምሽ ጋር ትንሽ ተጽዕኖ ይኖረዋል? ተጽዕኖ አይኖረውም? ብዙ ጊዜ ሰው ስትተዋወቂ ፍቅር ብለሽ ስትናገሪ በስምሽ ለሽ ብዙ ሰው አለና፣ እንደ ስምሽ የምትሆኝው እንግዲህ ልብሽ ለመረጠው አለበትቀቀለሁሉ መሆን ከባድ ነው፣ ቅርብ አይቻልም። ግን የብዙ ሰው የሆነ ጨዋታሽን ምናምን ያይና እንደ ስምሽ ሰቶኛ ፍቅር ምናምን ይልሻል። ጨዋታና ፍቅር ይለያያል። ፍቅር የልብ ስሜት ነው ብዬ ነው የማምነው እና ያ በወጣትነትሽ ብዙ ነገሮች አፕል ሊያደርጉ ይችላሉ። በሃይስኩል እድሜሽ ላይ በተለይ ነው በእኛ ጊዜ እንዳሁኑ ፈልታን አይደለም። ያው አሁን በእኛ ጊዜ ብለን ስናወረው እንደ ድሮና ዘንድሮ ጨዋታ የሆነ እንጂ እውነት ለመናገር ያን ያክል በጣም የምት ዓመት ለውጥ ኖሮ አደለም። ግን ዘመን በጣም ከመፍጠኑ የተነሳ በእኛ ጊዜ እያሽ የምታሉ ልክ እንደ ዘንድሮ ኑሮ እንትን ያደርጋል ይፈጥናል። ያስተሳሰቡ የጀነሬሽኑ ለውጥ ምናምን ነገር በጣም ነው የሚገርመው ነው ከዛ አንፃር። እኔ በእኔ እድሜ ሀይ ስኩል በነበርንበት ሰዓት ላይ ምናምን ሀይ ስኩል ስንገባ ነው ኢቨን ስለ ፍቅር ማውራት ደፍረሽ የምታወሩ ምናምን ነገር ከዛ በፊት አልነበረም። በጣም ከባድ ነው ማለት ማሰብ ራሱ ነውር ነው ታውቂያለሽ። የተፈጥሮ አንድ አካል ምናምን አድርገን አይደለም። የምናየው ቤተሰቦቻችን የሚያስተማሩ ማህበረሰቡ የሚያስተማርን ያን አይደለም። ከሌ ፍቅረኛ አላት ከተባለ በጣም ትልቅ ነውር ነው ይቺ ሳይሞላ የሚባል ወደው ወርዳለና የተፈጥሮ አንድ ግዴታ ሆኖ ስሜትሽን ተከትለሽ የልብሽን ጥሪ ተከትለሽ ምናምን አይመስላቸውም። መባለግ የሆነ ሰውን መውደድ መባለግ ነው የሚመስለው እና ከትንሽ ይከዳል። ግን የዛ ሰዓት ይመስለኛል ፍቅርን ጠልተውት ሳይሆን ቸኮልሽ፣ እድሜሽ ገና ነው የሚለውን ለማስረዳት ደግሞ የማትፈርጅባቸው ለምን መሰልሽ የማትፈርጅባቸው የእኛ ቤተሰቦች በተለይ ቅድመ አያቶቻቸው ምናምን ስታይ የከንፈር ወዳጆቻቸውን ምናምን ያገቡ አይመስለኝም። ማሮቹ አብዛኛውን ስታዩ በቤተሰብ በኩል የመጣን ምናምን ነው የምታገቢ እና ፍቅርን የሚያውቁት እነሱ ልጅ ከወለዱ ምናምን በቆይታ አብሮ በመኖር ተጠናንተው ምናምን እንጂ ይሄ በወጣትነት የሚለውን ነገር ብዙዎቹ የሚያውቁት ምናልባት የከንፈር ወዳጅነት ላይ ነው። እዛ ላይ ደግሞ ትንሽ ስለተፈጠረ ማለት የሴት ልጅ በተለይ ሕይወት እንደሸክላ ነው፣ አንዴ ከተሰበረ ድሎ አይቀናም፣ ተመልሶ አይሰራም ብለው ስለሚያስቡ ተጽዕኖ ከባድ ነው፣ ይጫኑሻል በደምብ። ለዛ ነው እና ትምህርት ቤት ላይፍ ውስጥ በተለይ ለታሪክ የማይፈቀድልሽ ነገር ቢኖር ከመምህራን እስከ ወላጆች ድረስ የፍቅር ታሪክ ፍቅርን እንደልብሽ ሰጥቶ መቀበል የሚባል ነገር አይታሰብም። ትምህርትሽን ያስተጓጉልሻል፣ ወጣትነትሽን ይሰብረዋል፣ ያዘናጋሻል ተብሎ ስለሚታሰብ አይፈቀድልሽም። ያም ሆኖ ግን በተለይ ሃይ ስኩል ላይ ስትሆኝ፣ ሳት ውጭ በግድሽ በዛ ህይወት ውስጥ እንድታልፊ ትገደጃልሽ። ምክንያቱም ተፈጥሮ ከተፈጥሮን ማምለጥ ችላለሁ የሚል ሰው ቅድም እንዳልነው ወይ ዘጊቱ የደረሰበት ነው ወይ ልቡን በከባድ ነገር ያሰረ ሰው መሆን መቻል አለበት። ጥሩ ገለጻ ነው። ደንብ ነው። እያብራራሽልኝ ያለ ሁለቱንም የምታውቂው ነው የሚመስለው በነገራችን ላይ ይሄ የወላጆቻችን በቤተሰብ የመጣላቸውንም የፍቅር ጊዜውንም፣ አይ ቲንክ በአቅራቢያሽ በደንብ ሴንስ አድርገሽው አልመሰለኝ። አዎ፣ በተለይ ክፍለ ሀገር ውስጥ ስታድጊ አብዛኛው ለምን መሰልሽ? አሁን ወላጆችሽ መካከል በእኔ ወላጆች መካከል ባይሆን በጎረቤት ምናምን ታያለሽ። ለባሎቻቸው ያለው ክብር በመካከላቸው ያሉ የእድሜ ጋፕ ምናምን ይህን ይነግርሻል። በወቅቱ ላይመስልሽ ይችላል። ባልና ሚስት ሲባል ሁሉም ተፋቅሮ የተጋባ ሊመስልሽ ይችላል በልጅነት አይምሮ ግን ካደግሽ በኋላ ነገሮችን በደንብ ማብላላ ስትጀምሪ፣ መጽሐፎችን ስታነቢ ምናምን እኔ ደግሞ ለአሁኑ ህይወቴ እንደመታደል ነው የምለው ምክንያቱም የአርት ህይወት ውስጥ ለመኖር ድሮም በቀልቤ ያደላ ነበረ። ሂስትሪ መጽሐፍ ውስጥ ፊክሽን ማለብሽ ነበርኩኝና ብዙ ጊዜ ብዙ ውህዶችን ተመትቻለሁ። በዚህ ጉዳይ ፍቅር፣ በጣም ብዙ ደብዳቤ የተጻፈልሽ ይመስለኛል። ዝም አንደኛ ስምሽ ፍቅር ነው። አሁን ሰው እኮ ስትተዋወቂ ተጽዕኖ ያሳድራል። ፍቅር ስትያቸው ሳይፈልጉ ፍቅር ነው አንቺ ሲያዩ የሚያስቡትና በዛ ላይ ወጣቱ ደግሞ በነገራችን ላይ እንደምጠብቀው አይደለም። ማለት እኔ ከፍቅር ይልቅ ፍቅር ሁኝ ነው ያደኩት። ፍቅሩ ቤት ውስጥ በወንዶች ተከብቤ ነው ያደኩት እኔ ብቻ ነኝ ሴት እና ከላይም ተራናሾቼ ወንዶች ናቸው። እና እኛ አካባቢ ላይ ከባዱ መሰለሽ ልክ ፍቅረኛ ሲወዱ ይነግሩሻል እንደሚወዱሽ ምናምን። ዳይሬክት አይነግሩሽም በሰዎች ምናምን ነገር ሊነግሩሽ የደብዳቤ ሊያሰጡሽ ምናምን ይሞክራሉ እምቢ ስትይ ዱላጥሽ ተደርገሽ ምንላች ከማን ትበልጫለሽ ትባያለሽ። ፍቅራቸውን የሚገልጹት በዚህ መንገድ ነው። ዱላም አለው ማለት ነው አለው እና ያንን ፍራቸው ይመስለኛል። አባቴ ብዙ ጊዜ የፊልድ ሰው ስለነበረ ወንዳው አድርጎ ነው ያሳደገኝ። እና ብዙ ጊዜ እኔን ለመቅረብ በጣም በእጅ አዙር ነው ወንዶቻችን የሚቀርቡኝ እንጂ እንግዲህ ቀጥታ ተጋፍጦ እኔ ጋር መምጣት ያው ምት ስለሚያስከትል ከባድ። በዛ ላይ ወንድሞች ያላት ሰዎች በጣም አስቸጋሪ ነ እራሴ ብዙ ነኝ፣ እኔ በእራሴ ተደባዳቢ ነኝ ያደግኩት። በጣም ከሴት ይልቅ ወንዶች ናቸው ጓደኞቼ ምናምንና ወንዶች ደግሞ ጓደኛ ሲያደርጉሽ ያው ይፈሩሻል። ለአንቺ ፍቅር ቢኖራቸው እንኳ የመንገር ኃይል የላቸውም። ግን ያም ሆኖ ከዚህ ነገር አምልጫሉ ማለት አልችልም። ይመጣል፣ ፊት ላይ ትቀጭና ትበትኛለሽ ሳታነብ አሁ ብዙዎቻችን አናነብም። በተለይ በተለይ ሃይስኩል እስከምገባ በቃ አስር እስከምገባ ድረስ የነበረኝን በሙሉ ሁለተኛ ጠገቢ ብትደርስ ለቲቸር ከነገር ሰልፍ ላይ ነው ማስደበድብ እያልኩኝ አጋጣሚ ምሳገኝ ሌ ራስ እየተደባደኩ አባርነውንቺ አባት ከዛ ነው ፍቅሩ ያደግኩት ምልሽ ሃይስኩል አስር ላይ ምናምን ከገባሽ በኋላ ግን ተፈጥሮ በራሱ ተጽዕኖ ያሳድርብሽ እና በተለይ አባቴ በሕይወት ካጣሁት በኋላ ያ የነበረ መተማመን ምናምን ወንዳ ወንድነቴ እየተቀየረ ሴት እየሆንኩ መጣሁ። ፍቅሩ መድፋት ነገሮችን አስተውሎ መራመድ ትናንትና የሆነ አካል አለኝ ብለሽ ስታስብ የሚሰማሽ ስሜት አይደለም፣ አብሮሽ የሚዘልቅ እና አባቴ ለኔ ትልቅ ግምት ስለነበረው ኖርማሊ፣ ግን ከዛ ወርቅ እንትን ማድረግ ጀመርኩ። መረጋጋት ምናምን ጀመርኩኝ። ያው ደብዳቤዎች ይመጣሉ። ከቋ እንዲ ላቋርጭ። ከፍቅሩ ወደ ፍቅርታ የተመለስሽበትን ተርኒንግ ፖይንት ማወቅ እፈልጋለሁ። አይ አባቴ መሞት ነው። ከፍቅሩ ወደ ፍቅር የተመለስኩት የአባቴ መሞት ነው። ልክ እንዳልኩሽ አባቴ በሕይወት ሳጣው የሆነ መተማመኛ ያጣች እንትን ሆንኩኝ እና የአመፀኝነት ምናምን ምናምን እንትን አደረገ ተረጋጋ። ብዙ ጊዜ እኮ አብሮኛ አይኖርም ግን የሆነ ነገር ባደርግ ደብድቤ ስገባ፣ ሁል ጊዜ ሽልማት አለኝ ተደብድቤ ስገባ። አባቴ ምንም ነገር ባደርግ አይመታኝም ተደብድቤ ግን ከገባው ይገርፈኛል። በዚህ ልክ ነው እንግዲህ ጠንካራ አድርጎ ያሳደገኝ። ያ ማለት ራሴ እንድጠብቅላት ነው። ከብቶሻል? ሌላ አይደለም እና ልክ እሱ ሲሞት እናቴ ይህንን አስተሳሰብ የምትደግፍ ስላልነበረች እንደ ሴትነቴ ምንም ጎረምሳ ጎረምሳ ብች ሴት ሴት ነች ከበድ ያለ ጥፊ ጥላት አለ እና የኔን መጠቃት ደግሞ እሱ አትፈልግም። እንደ ሴት እንዳስብ ትፈልግ ነበረ እና ብቻ የእሱ መሞት የሰበረው ሀዘኑ ልቤ የሰበረው እና ወደ ሴትነቴ መመለስ ጀመርኩ። ያኔ በስነስርዓት ቀሚስ መልበስ ጸጉሬን ጎንጎን ልቄ በስለ ስርዓት ያለው ጫማው ማድረግ ምናምን፣ ስትመጪ ደግሞ ሞር ከፍቅሩ ወደ ፍቅር ስትመጪ ወንዶችን ውስጥ ትገቢያለሽ ውበትሽ ወደ ይጎላላት በ ብቻ ያው ወንዶችን ቢሆን ወንዳ ወንድን ሴት የመቅረብ ብዙ ፍላጎት አይኖራቸውም ሴት ስትሆኝ ሴትነትሽን ፈለግ አይደለም የተፈጥሮ ልዩነትሽን ለማቅረብ ነው ሁሉም የሚፈልገውና ያ ነው የመለሰኝ ከዛ በኋላ ነው እንግዲህ ነገሮችን አሁን የምታያቸውን የፍቅር ደብዳቤዎች ማስተናገድ አይተሽ አንዳንድ ጊዜ የታነቢ እና ልጁን ቆላቶቹ ትቻለሽ ግን የሚሰማሽ ስሜት አለ። በቃ ከዛ ደግሞ ቤተሰብ እንዳያውቅብሽ ተደብቀሽ ጠብቀሽ ከዛ ሽንት ቤት ይሆናል ካለበሽ ስትመጪ ቤት የሚታወቅብሽ ይመስልሻል። ፊትሽ ላይ መግቢያ ነው የሚያጣው አይነሽ። ይሄ ግን የናፈ ሳይኮሎጂካል የሆነ ችግር ነው።

ኃይለኝነቷ ነው ጠንካራ ያደረገኝ ብዬ አምናለሁ። በሰዓቱ በጣም ኦቨር ኃይለኛ ትመስልሻለች እና የሆነ ሊከብድሽ ይችላል፣ ግን በጣም ጎበዝ ስለሆነች ትፈንፈራት ነበር። በቃ አይቼሻለሁ አለቀ በቃ በአይን ነው ቤት ክደሽ ጠበርክከሽ ምናምን የምጠብቀው ተገርፌ ያደግኩት በደንብ እንዳንድ ሴትነቴ አሞላ ቃል አሳደገችኝ። አባቴ እስፔሻሊ ከሞተ በኋላ መጎርመሱ ስላለ ትፈራለች እና ለዛ ተብሎ ብቻ እነዛን የፍቅር ደብዳቤዎች ተደብቀሽ በስንት መከራ ከተኙ በኋላ ጠብቀሽ ምናምን በሽንት ተምስትሽ ታደብያለሽ። ሲመጣ ግን በቃ ተጠይቀሽ የለ እሱ ፊት ልክ መጀመሪያ ምናልባት ትንሽ እንኳን ስሜት ቢኖርሽ እሱ ጋር ስደርሽ አይነት ስሜት ፊት ከአንቺ በላይ ማን አለ? አየር ላይ ተጽፎልኛል እኮ ነው። ከጓደኞችሽ ጋር ታወራለች እነሱ ያነቡት እና በተለይ ማቶች እኮ ነው ወንድ ልጆች ሆነት ሁሉ ያዣነ የሚሆነው ሴትዛ ያለው ደግሞ የሚጽፉት ነገር ይሄ የባህር ጥልቀቱ የሰማይ ስፋቱ የከዋክብት ብዛቱ አለቀልሽ፣ በቃ ከዛ ስትተያይና በኩል የማይጠቀስ ነው ልኩሽ ልጅ እርግጠኛ ነኝ ይህንን ብዙ ሴቶች በየቤቱ ያሉ ይህን ያሳለፉ ሰዎች ያውቁታልና፣ ካልወደሹ መከራ ነው፣ ሙድ መያዣ ነው። ከወደሹ ደግሞ በቃ ልጁ ትንሽ የምትወጂው አይነት ሜት ምናምን ካለሽ ደግሞ ተይኝ ያልኩሽ፣ በቃ ትራስሽ ትራስሽ ማታ ማታ ከደብተርሽ ታች እንደ ውዳሴ ማለት ደግሞ ይገባል። እንደዚያ እያደረግን አሳለፍናት። ፍቅሬ፣ በጣም ደስ የሚል ቆይታ ነው። እኔ እያደረግኩ ያለው በዚህ አጋጣሚ በየቤታቸው ተመልካቾቻችን ፕሮግራም እያዩ መቼም የተጻፈላቸውን ደብዳቤ እንዴት በጎረምሶቹ ሙድ እያዝ እንደነበረ መቼም በደምብ ቆጭ ብሎ የሚያስቡት ይመስለኛል። እንደው ፍቅር፣ አሁን አንቺ ከሆነ ጊዜ በኋላ ነው ደብዳቤ ማንበብ የጀመርሽው እንደነገርሽኝ ከሆነና ለመጀመሪያ ማንበብ ስትጀምሪ እንደው ያላነበብሽበት ዘመን ቆጭቶሽ ይሆን? ከዛ ደግሞ ማትረሹ ደብዳቤ ኦህ እንትን ደብዳቤ እኮ የከሌ ደብዳቤ የምትይው፣ የፍቅር ቋንቋ አሁን ፋይል ልትበጠብጭ ነው። ትክክል። እሱን እኮ ነው የምፈልገው፣ ለጨዋታ ያክል ነው። ቤት በትናንትና ህይወት ማንም አይኖርም፣ ግን አለ በተለይ ብዙ ጊዜ ማትረሻቸው ይመስለኛል። ብዙ ተመልካችን የሚጋራኝ የምትወጁ ሰው ወይ ደግሞ እሽታን የመለሽለት ሰው ደብዳቤ ብዙዎቻችን አንረሳም በምንም ተአምር እና እኔ የመጀመሪያ ደብዳቤ በጣም የማስታውሰው በስ በስሜ የተገጠመልኝ ነው እና በቃ እሱን ለራሰው አልችልም ስምሽ ተቆላምጦ ከናባትሽ ምናምን ግጥም ተፈልገውለት እና የሚታይሽ ምንድነው የዛ ሰው ላንቺ ያለው ሀሳብ በቃ ምን ያክል እንደሚያስብሽ ምን ያክል እንደተጨነቀልሽ። በጣም ስለሚወደኝ ነው እስከባት ድረስ የገጠመልኝ ብለሽ ነው የምታስቢው። በግጥም ሲሆን ደግሞ ኢማጅ እሱን ልትረሺው አትችይም። በቃ እንትን ታደርጊዋለሽ ነው። እኔኮ ፍቅር ስጀምር የተጻፈልኝ ደብዳቤ እሺ፣ ያልኩበት ልቤን ያላለው ምናምን አይነት አማርኛዎችን ትጠቀሚያለሽ። ድሮ ደግሞ የአማርኛ ቋንቋ በጣም ትንሽ ጠንከር ይለው የሚገለጽበት ልክ እንዳሁኑ ቀላል አይደለም። ሲጀመር አሁን ይጻፋል እንዴ? አሁንማ ተበድለን መቼ በክብር ተጽፎልን ያውቃል? ብለሽ ነው የድሮ ሙር ተብለው ከመሰልጠን በታችሁ ናችሁ። ይኸው ይህንን ይህን የመሰለ ስሜት ሳታስተናግዱት አላችሁ። እስኪ ፍቅር፣ አሁን አንቺ ልቱ እንዲሰማኝ ልታረጊ ነው? ወደሰማቸው ይገባሉ። እውነት ክክል እውነት። በዚህ አጋጣሚ እንደው ፍቅር ላይ ያላችሁ ሰዎች አፍቃሪነን የምትሉ ሰዎች፣ ከአጭሩ ቴክስት ክብርም አለው ደስ ይላል፣ በነገራችን ላይ ምን መሰለሽ በቃ ያ ሰው ለአንቺ ያለውን አመለካከት የሚገልጽበት ነው። እና ምናልባት አንቺ ጋር የደረሰው ልክ እናንተ ፕሮግራም ላይ እንዳሉት ፕሮግራሞች እኮ በጣም ስንትና ሰልተኛው ሊሆኑ ይችላል። የደረሰው በጣም ከአቅሙ በላይ ሲሆንበት ይሆናል አንቺ ጋር የደረሰው። የፈለገ ተአምር በጣም እኔ ጸሐፊ ከነበሩ ወንዶች መግለጽ ይችላለሁ። ምናልባት ከአንድ ሺህ አንድ ይሆናል የዕለት ሁለት የጻፈ ዕለት ወስዶ በነጋታው ምናምን የሰጠ በጣም ብዙ ነገሮችን ቀዷል። ከዛ ደግሞ ታሽቶ ታሽቶ ታሽቶ ነው የሚደርስሽ ዕቃ። በመተጣጠፍ ብዛት አስተጣጠፍ ራሱ ያስታውቃል። አስተጣጠፉ ራሱ ስታይል አለው። በበርድ በመርከብ እንዳታስታው፣ በመርከብ በንትን። ይሄ በ ምንድነው ጌሞች የምንጫወትባቸው በአራት ማዕዘን ሆኖ በጣም በሚገርም ከዛ እያንዳንዱ ላይ ደግሞ እንደዚህ አራት ጫጫዎች ጥፍጥፋ ላይ እና እሱ ላይ ደግሞ እያንዳንዱ ላይ የሚሳሉ ስሎች አሉ፣ ኢንተረስቲንግ የሆኑ የስንቱ ልብ መሰለሽ። በጦር ወቅት የተንጠባጠቡ ደሞ በስንት ጦር ተወቅተን ነው እነሱ ግን እንዳትረሹ ተደርጎ ነው። እኔ ያኔ የነበሩ ስኬቾች በጣም ይገርሙኛል። በተለይ የአበባ ሮዝ አበባ ላይ ሮዛዎቻ ናቸው። አንቺን የመሰለ ከየት አገኛለሁ

ያ ሁሉ ሆኖ ደግሞ በዛ ልክ ተጨንቀው ለአንቺ ለመስጠት ወራት ይፈጃሉ። ከዛስ እንደዛ የተጨነቀበት ምናምን ነገር አንድ መስመር እንኳ ሳይነበብለት ፊቱ ተቀዱ ይበተንበታል። ተስፋ አይቆርጥም። ልቅምቅም አድርጎ ምናምን ሰብስቦ ሄዳል። መቶ ምናምን ጓደኛው በቃ በተለይ ወንዳውን በነበርኩበት ጊዜ የማስታውሰው አንድ መጣና አንድ ጓደኛችን የጋራ ጓደኛችን ነው ፍቅር አለኝ። አቤት ከለይ በጣም በፍቅር ነዷል ነዷል ነዷል። ያልኩት ማን ክብር ይጫረበት ስለ አንቺ እኮ እብድ ነሽ። ሰው እየተቃጠለ አንቺ ሙርት አይገባሽም ማለት ምንም ሴንስ አይሰጥሽም። ግን ለዛኛው አካል ላይ ያለውን ስሜት ታስቢው፣ ስንት ቀን እንቅልፍ እንዳጣ። በተለይ ደግሞ ይመስለኛል ይህንን ብዙዎቻችን የምንጋራው ልክ ፍቅር ከያዘን በኋላ ፍቅር ምን እንደሚመስል ከገባሽ ወይ ፍቅር ከያዘሽ በኋላ ከሌለ እያረኩት ያለሽ ይመስለኛል። እሱ እንትን ግን በጣም በቃ የት እና የት አልፎ ነው ያ እስከሚሰማሽ ድረስ ስንቶቹን እንዳስለቀሽ፣ ስንቶቹን ተስፋ እንዳስቆረጥሽ ምናምን። ከዛ በኋላ አንቺ ልክ ተስፋ ባስቆረጥሽ ልክ አስቢ። ሌላ ጊዜ እንኳ ሰከንድ ታይ ምድር ሲያገኝ ይሰው ደፋር አይሆንም ግን ወደን አይደለም ስሜቱ ከሌለሽ ምን ታደርጊዋለሽ? ፍቅር ፍቅር የያዛት ታይም ላይ ምን አይነት ሰው ነበረች? መቼም አሁን ከይህ ሁሉ ደብዳቤ መቅደድ ይህ ሁሉ ሰው ከማስቀየም በኋላ መቼም ተራ አለው እንግዲህ ለተራሽ እንዴት ነበር? ለሰፈሩት ቁና መሰፈር አይቀርም አለ ገሬ ምክንያት ነው። እኛ ገር የሚሰራ ሰው ተመልካቾቻችን፣ እንግዲህ አዎ፣ ፍቅሩ ልክ አንቺ ጋር ሲደርስ ደግሞ ይገለበጥና ግን እድለኛ ነኝ ማለት ያፈቀረኝን ሰውን በሰዓቱ ያፈቀርኩት። ገብቶሻል። እንትን አደለም ቀድሜ እሱ ያላፈቀረኝን በፍቅር ነበረ በጣም በዚህ ልክ በተረቱ ልክ ምትጎደው አዎ ማለት እንትን መመልስ የሚመለስብኝ ብድሬ ግን፣ እኔ እድለኛ ሁኜ በወቅቱ ያፈቀረኝን ሰው ስለሆነ ያፈቀርኩት ለሚሰጠኝ ፍቅር ምላሽ መስጠት ነበረ የእኔ ኃላፊነት ግን በጣም ምን ያደርግሻል መሰለሽ? በጣም ለስላሳ ሴት ያደርግሻል። ፈሪ ሴት ያደርግሻል። አይተሽ ማጠግቢው አይነት ያደርግሻል። ቀኑ ሰዓቱ ያጥርብሻል፣ እሱን ለማግኘት ሙሉ ሌሊት ልብስ ሳጥብ አድር ነበረ፣ በነጋታው እንዳልከለከል እንደወጣ። ምክንያቱም እኔ ያደግኩበት ማህበረሰብ ውስጥ ዝም ብለሽ በተፋወቶ መሄድ አይቻልም፣ አይፈቀድልሽም ኖርማሊ በቤተሰብ ላይ ፍቅር ያዘኝ ምናምን ብለሽ አታውልም፣ እንደዚህ ዘመን ልጅ እና የምሄደው የሆነ ፕሮግራም ላይ ነው የማገኘው። ያኔ እንደዚህ ሚዲያዎች ላይ ይሳተፍ ነበር እና እዛ ስሄድ ነው የማገኘው። እሱም ያንችን ቀን ጠብቀው ነው የሚመጣው፣ ግዴታ በቃ እኔን ለማግኘት ስለዚህ በሳምንት አንድ ቀን የምትገናኘትን ቀን እንዳትገኝ፣ ነገ አይ ልብስ አጠባለሁ ስራ እንዳትባይ፣ ሞሉ ለቤት ልብስ ሳጥብ እሳጋ ወጥ ስሰራ በደረግ ላይ ሰው ሁሉ ተኝቶ፣ እዚህ ጋ ወጥ ሰራለሁ፣ እዚህ ጋ ልብስ አጥባለሁ፣ እዚህ ጋ ይች ልጅ አዶ ከበር ያለባት እስከምባል ሁና ወቅጣሉ የለማ ያን መፍጫ። ስለዚህ በጣም ከባድ ነው። ግን የምትከፊያቸው መስዋዕትነቶች በቃ እሱን ለማግኘት ስለሆነችን ታክል አንደኛው ትንሽ አስብ አይደክምሽም ሁለተኛ ነገር ደግሞ ፓወር አለ የሚያሰራሽ አካል ፍቅር የሚባለው የሚያዝ እንትን አለ በይ ሌትሰራለች በነጋታው በቃ እንዳትቀሰቀሱኝ የሚል ነገር ለጥፌ ከሌሊቱ 11 ሰዓት ላይ እኔ እተኛለሁኝ እስከ ሶስት ሰዓት ተኩል ምናምን እተኛለሁ ከዛ ተነስቼ አወራያቸው ቁርስ ምናምን ምናምን በጣም ስምንት ሰዓት የለሁ ወፍ ከዛ በኋላ የሌላ ሰው ነኝ በይ ግን ደስ የሚለው ነገር እንደሆነ ታውቂያለሽ፣ በወቅቱ የሚያፈቅሩሽ ማለት የኛ ጊዜ ይሄ ሰለሽ የተቃራኒ ጾታ ውስጥ የምትገቢበት ኮንዲሽን አይደለ፣ የሴክሷል ኢንተርኮርስ እና ላሜኪን ግን በጣም ለይቶ የሚያይ ትውልድ ነው የነበረው። በጣም የማደንቀው ለዚህ ነው። ፍቅር ክብር ነው የምልሽ ለዛ ነው። እና በፍፁም ይሄ ለስሜትሽ ምናምን አይደለም የምትሯሯጭ ከንፈርሽን ከሰመ እኮ ታሪክ ነው፣ ጉድ ነው በእውነት ነው የሚልሽ ማለት። እና በቃ ትልቁ ነገር የምታደርጉ ከንፈር፣ ከዛ የዘለለ ነገር አታደርጊም። በቃል ታስሪዋለሽ፣ አንድ ቤተክርስቲያን ትይዣለሽ፣ በቃል ታስሪዋለሽ። ቻው ወፌ ለምሱም ደፍሮ አይጠይቅም። ይሄ ሪል ፍቅር ነው የሚልሽ። የሉም አልልሽም፣ ገብቶሻል። ለስሜታቸው ስሜታቸው ያደሩ በሰውነትሽ የተማረኩ ሰዎች የሉም አልልሽም፣ ግን ትክክለኛው ፍቅር ግን ይሄ በተለይ በእጅ ዙሪያ የሚመጣው ፍቅር በዚህ ልክ የታጠረ ነው እና በጣም ክብር አለው ለአንቺ። አንቺን መጎዳት አይፈልግም። በጣም ነው የሚያከብሮሽ። በጣም ትልቅ ከበር ነው ያለኝ ለዘመኑ ፍቅር፣ የዛ ጊዜ ለነበረው ፍቅር። በጣም ፍቅር ጊዜ ስለአንቺ ፍቅር ጊዜ ብዙ ነገር። እሺ ባላቋረጥሽ፣ ሌሎች ጥያቄ ኖረውኝ ባላሳጥረው ደስ ይለኛል። ግን አሁን ሁለተኛ ጥያቄ ምን መሰለሽ፣ ያው ፕሮግራማችንን ታይውም አይደል አሁን ቆንጆ ደብዳቤ እንከታተላለን። እጋብዝሻለሁ። ከደብዳቤው በኋላ ያለውን ስሜት ደግሞ አብረን እንጋራለን ማለት ነው። ተመልካቾቻችን እንግዲህ ፕሮግራማችን እስከሚያልቅ ድረስ አብራችሁን ትቆያላችሁ ብለን ተስፋ እናደርጋለን። አሁን ቆንጆ ደብዳቤ ተከታትለን እንመለሳለን። የትም እንዳትሄዱ። የፍቅር ቋንቋ የፍቅር ቋንቋ